አረብ ሀገር ላይ 11 ሰው ህይወቱ ያልፏል በቀን በቀን ውስጥ። አረብ ሀገር ላይ የሞት ፍርድ የተፈረደባት ልጅ ነበረች፣ 38 ሚሊየን ብር ሰብስበን ከሞት አድነናታለች። አረብ ሀገር ካሉ እህት ወንድሞቻችን የሚያሳዝንክ ነገር ምንድን ነው? ትክክለኛ ድካምን የምታውቂው አረብ ሀገር ባሉ ሴቶች ነው። እድሜያቸውን እንደ ሻማ እያቀለጡ ለሌላው ብርሃን የሚኖሩ ጀግና ሰዎች የት ናቸው ብትይኝ፣ አረብ ሀገር ነው ያሉት። ወይ ሞት ወይ ደግሞ ሞትን አሸንፎ እዛ ጋር መድረስ። በቀደም 150 ሰው ሞቷል። ከባድ። ድርጅታችንን ከከፈትን እንኳን በዚህ አንድ ወር ውስጥ ከዱባይ ስድስት አስክሬኖችን ተቀብለናል። ማንም ሰው ፈልጎ ሀገሩን ጥሎ አይወጣም፣ ባህር አይሰደድም፣ መራብን አይመርጥም። ለቤተሰብ እንግዲህ ልጅሽ ሞታለች ተብላ የምትጠብቅ እናት ሶስት ወር ስትጠብቅ በሞት ውስጥ ማለት ነው። 80 ፐርሰንቱ የክፍለ ሀገር ልጅ ነው ስደት ላይ ያለው። ታምኛለሽ፣ ሳዑዲ አረቢያ ላይ ብቻ 480 ሺህ ሰው ህገ ወጣለም መንግስት የሚያቅም ይኸው አረብ ሀገር ሄደው ውጭ ወጥተው ፀሐይ ያላዩ ብዙ እህቶች አሉ። ብዙ ጊዜ ሴት እህቶቻችን በአንዳንድ ወንድሞቻችን ይጎዳሉ። ገንዘባቸውን ይልካሉ፣ ይበላሉ እና አላፈቀሩት ሰው ምናምን ማይሆን ነገር ራቁታቸውን ቪዲዮ ምናምን በቃ አላደል። በፍቅር ጊዜ ትታወሪያለሽ። ዘፈንሽም እንዲታይ ፊልምሽም እንዲታይ ረጅሙን ሰዓት ይዘው የሚከታተሏቸው አረብ ሀገር ያሉ ልጆች ናቸው።